ጠቅላይ ሚኒስትር አብይ አህመድ በባህር ዳር የተሰሩ የኮሪደር ልማት ስራዎችን ጎብኝተዋል። ጠቅላይ ሚኒስትሩ በጉብኝታቸው ከጎንደር እስከ ጣና ከገበታ ለሀገር እስከ ኮሪደር የተሰናሰለ ስራ እየተሰራ መሆኑ ተናግረዋል። የባህር ዳር ከተማ ውበትም የዚህ መገለጫ እንደሆነም አንስተዋል። የኮሪደር ልማት የምንለው የገበታ ፕሮጀክቶች የምንላቸው ለየብቻ ሲቆሙ አይላንድ ናቸው። እነሱ ሲገናኙ ነው የሀገርን ውበት የከተማን ውበት የከባቢን ውበት ከፍ አድርጎ የሚያሳዩት። እንደምታስታውሱት ጎንደር ላይ ፒያሳ አካባቢ እስከ ኤርፖርት የጀመርነው የኮሪደር ስራ አለ። ከጎንደር ኤርፖርት እስከ ጎርጎራ ያለው መንገድ እምብዛም ሩቅ የሚባል የአንድ ሰዓት መንገድ ነው። ራሱ ጎርጎራ ደግሞ ውብ ሆኖ ተሰርቷል። ከጎርጎራ ደግሞ እዚህ ጣና ባህር ዳር ድረስ ያሳስረዋል። ይሄኛው እዚህ ጋር የምናየው ሆቴል ልክ ጎርጎራ የተሰራ ሪፕሊካ ነው፣ ባህር ዳር ላይ ያለው እነዚህ ሲገናኙ፣ ወደ ከተማው ደግሞ ሲወጣ፣ ባህር ዳር መቼም ውብ ናት። በተፈጥሮ የታደለች ናት። የአየር ንብረቷ የተመቸ ነው። እሱን ተስማሚ በሆነ መንገድ ቀደም ሲል እንዳያችሁት በተለየ ወኮይ እጅግ በጣም ሰፊ በሆነ መንገድ አብዛኛው ቦታ በግራናይትም የተቀላቀለ ተሰርቷል። ይሄ ሰው ለመንቀሳቀስ ባይክ ለማድረግ በእግሩ ለመሄድ በእጅጉ የሚመች ነው። ጣናን ከፍቶ ህዝቡ ውሃው ላይ እንዲዝናና በማድረግ በኩል የተሰራ ውጤታማ ስራ ነው ያሉት ጠቅላይ ሚኒስትሩ፣ ለዚህ ደግሞ የአመራሩ ቁርጠኛነት ማሳያ ነው ሲሉም ተናግረዋል። በጣም የሚገርመው ስራ ባህር ዳር ላይ ያየሁት፣ ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወካ አድርጎ ውሃውን ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። የስራው አጠቃላይ ውጤት ድልድዩን ወስደን ይህንን የጎርጎራ ሬፕሊካ እዚያ ያለው ወስደን የተሰራበት መንገድ ስናይ የአመራር ትጋት፣ የአመራር ጥረት፣ የአመራር ቪዥን በግልጽ ይታያል። ክቡር ፕሬዚዳንቱ ስራውን የጀመሩት ከቢሯቸው ነው። ቢሯቸው አካባቢ ካጸዱ በኋላ ቢሯቸው ያለውን ጎረቤት እያስተሳሰሩ ነው እዚህ ያደረሱትና ባህር ዳር አሁን በጀመርነው መንገድ አመት ሁለት አመት ብንሰራ በእርግጠኝነት ውብ የሆነ ከተማ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካ ደረጃ እጅግ ውብ የሆነ ከተማ ይወጣዋል። የተጀመሩትን ስራዎች ጥንቅቅ አድርጎ መጨረስ ከተቻለ ከተማዋ ዓለም አቀፍ ደረጃዋን የጠበቀች ትሆናለች ሲሉም ነው ጠቅላይ ሚኒስትሩ የገለጸውት። የጀመርናቸው ስራዎች ጥንቅቅ ማድረግ ወኮዩን ባይክሩቱን የተከልናቸው ዛፎች አንዳንድ ቦታ ኦርደር ሊያኑት ማስተካከል ድልድዩን ከውሃው ውሃውን ከሆቴሎቹ፣ ሆቴሎቹን ከወቅ ወይ ማገናኘት አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንዲችል፣ ጣና ጋር መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወቅ ወይ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው፣ ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት ለቱሪዝም ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው፣ በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል። ባህር ዳር በፈተና ውስጥ ስራዋን አላቋረጠችም ብለዋል። ባህር ዳር ከዚህም በላይ መስራት የምትችል ናት። ይሄ መጀመሪያዋ እንጂ የመጨረሻው አይደለም። ጽዳቱን ባህል ማድረግ፣ የተሰሩ አካባቢዎችን ጥንቅቅ ማድረግ፣ ተቋማት አካባቢያቸውን እንዲቀይሩ ማትጋት፣ ንግድን ቱሪዝምንና ኢንቨስትመንትን ይበልጥ ማበረታታት ከህዝቡም ከአመራሩም ይጠበቃል። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥም ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል፣ የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢሆን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁትና ተፈጥሮ ውብ ነው። መቼም ይሄን ውሃ እንዲሁ ዝም ብለን ልንተወው አንችልም። የብዙዎች መዝናኛ መሆን አለበት። ትላልቅ ቦታዎች እየመጡ ሰዎች ሰርግ የሚያደርጉበት፣ ለኮንፈረንስ የሚሰባሰቡበት ቦታ መሆን አለበት። የተወሰኑ ቦቶች አዳዲስ ገብተዋል እንዳያችሁት። ይሄ እየተበራከተ ሄዶ ባህር ዳር ኢኮኖሚው አድጎ ሰው ተጠቃሚ እንዲሆን፣ ውበቷ ወደ ገንዘብ እንዲቀየር፣ ውበቷ ወደ መልካም ስምነት እንዲቀየር ማህበረሰቡና የክልሉ መንግስት በጀመሩት መንገድ አጠናክሮ ሰው ይገባል ብለን እናምናለን። ባየነው ነገር በጣም ደስተኞች ነን። እንግዲህ የሚያምር ሀገር ነው። እናንተም እንኳን ደስ ያላችሁ።